ሀይሚ እና ብሩክ አዳምጡ። ልሄድ ነው። የት ነው የምትሄደው? የት ነው እሺ? ብሩክ የምትሄደው የት ነው ብሩክ? የምትሄደው እኔ አልገባኝም። ፋሚሊ የምሬ ነው እኔ ሊገባኝ አልቻለም። በየሰሞን የምትሰሩት ነገር በጣም ግራ እያገባኝ ነው። ብሩክም ሀይሚም እንዴ፣ ለምንድን ነው በማላችሁ ትልቅ ሰው እንዲገባ ምገፋፉት? ለራሳችሁ እናንተን ገና ለገና እንድትታረቁ ሙሽ ወይም ደግሞ ጋሽዬ የመጦ ማስታረቅ አለባቸው እንዴ? ለምንድን ነው ትልቅ አይደላችሁ እንዴ? በስነ ስርዓት አውርታችሁ መፍታት አትችሉ መፍታት አትችሉም? ሀይሚም ማመን አለብሽ ብሩኬም ደግሞ ማመን አለብ እንዴ ምን ናችኋል? እንደ ትልቅ ሰውኑ እንደ ትልቅ ሰው አስቡ፣ አለቀ። ሁለታችሁንም ነው የምንናገረው። እዚህ ጋር አንድ ሰው ሁለት አንዳችሁ እየተጎዳችሁ አይደል? ሁለታችሁም ነው እየተጎዳችሁ ያላችሁት። ከዛም ይበልጥ ደግሞ ስንትና ስንት ኦዲንስ የሚጨነቅ ስለናንተ፣ ስንት የሚያሰብ ኦዲንስን ነው እያስከፋችሁት ያላችሁት። ሰውን እያሰለቻችሁት ነው። ምን ማለት ነው እንደዚህ እንልያይ አልደርስሽም አልደርስብሽም አልደርስብም የምትባባሉት ለምንድን ነገ እ አንድ ላይ እንደምናያችሁ እርግጠኛ ነው እርግጠኛ ነን እኮ ነገ እርግጠኛ የምነግራችሁ ፋሚሊ አንድ ላይ ሆኖ መምጣታቸው እንደማይቀረና አስረግጬ ነግራችኋል። አስረግጬ ነግራችኋል። ምክንያቱም ብሩክና ሀይሚ በጭራሽ የሚለያዩ ሰው አይደለም። በጭራሽ ሊለያዩ የማይችሉ ሰዎች ናቸው። እስከ ዛሬ ድረስ መለየት የሚችሉ አይነት ሰው ቢሆን ኑሮ አብረው አይቆዩም ነበር። አታያቸውም ነበር። ስንትና ስንት ችግር እየተፈጠረባቸው ስንትና ስንት ችግር እየተፈራረቀባቸው ያህንን ሁሉ ነገር የቻሉት በቃ መለየት ስለማይችሉ ነው። በቃ አለቀ። ብሩኬ የሃይሚ ሃይሚም ደግሞ የብሩኬ ብቻ መሆናቸውን ሲያሳዩ ነው የነበረ እስከዛሬ ድረስ። አሁን ግን የምሬኖ ነገሩን እያሰፋችሁት ወዳልሆነ ነገር እየሰደዳችሁት ነው። አባካችሁ፣ ብሩክም ሃይሚም እንደምትመለከቱኝ እንደምታዩኝ ያውቃሉ። እንደምታዩኝ ያውቃሉ። ስነ ስርዓት ይኑራችሁ ሁለታችሁም ሁለታችሁም ስነ ስርዓት ይኖራችሁ። እንደ ትልቁ ኑ፣ እንደ ትልቁ ኑ። እኛ ነገ ከነገ ወዲያ ስንትና ስንት ነገር ታሳዩናላችሁ እያልነ እየጠበቅነ ስንት ምንጠብቀው ቤተሰብ ራሱ በጣም ብዙ ቤተሰብ ፋሚሊዎች፣ ጨረቃ ፋሚሊ ከእናንተ በጣም ብዙ ነገር ይጠብቃል። ነገር ግን ያንን ነገር ባጭሩ እየቋጫችሁት ነው ያላችሁት። ባጭሩ ነገሩን ሁሉ እየቋጫችሁት ነው ያላችሁት። ይህን ነገር በደንብ ማወቅ መቻል አለባችሁ። ፕሊስ፣ አስተውሉ። ሁልጊዜ ልጅነት የለም። አስተውሉ። ትልቅ ሰው መጥቶ እናንተን የእናንተን ህይወት እንዲያስተካክልላችሁ አትጠብቁ፣ አትጠብቁ። እንዴ እስከ መቼ እስከ መቼ? ተነጋግሮ መፍታት አይቻልም? እናንተ እናንተ ተነጋግራችሁ መፍታት አትችሉም? እና ነው እንደዚህ አይነት ውሳኔ ላይ የምትደርሱት። ሁለታችሁ ተው ተው እባካችሁ። ፋሚሊ ግቡና ኮሜንት ላይ ብሩክና ሀይሚን የምትወዱ በቃ እንዲለያዩ የማትፈልጉ ሰዎች ላይክ እያደረጋችሁ ኮሜንት ላይ አትለያዩም ተነጋግራችሁ ፍቱት እያላችሁ ጻፉላቸው። ይመለከቱታል፣ ያዩታል። ለሁለቱም ነው መልካላችሁ። አንቺ የምትናገሪ ነገር አንቺ የምትይ ነገር እይ። አንቺ እናንቺ ካልታረቅን እናንቺ ካልታረቀው አንተም እኮ ትናገረኛለህ አይደል እንዴ ለምትናገረኝ ነገር ለምትጠይቀኝ አሁን እዚህ ጋር ሁለታችሁም ሁለታችሁም በቃ በራሳችሁ መንገድ ነው እየሄዳችሁ ያላችሁት። ሁለታችሁም የራሳችሁን መንገድ ነው ይዛችሁ እየሄዳችሁ ያላችሁት። በቃ አለቀ። ካላስ እንዲህ የምሬ ነው። ሃሚም መረዳት አልቻልሽም፣ ብሩክም መረዳት አልቻልም። ሀኝም ብሩኬ ሊረዳት አልቻለም። በቃ ሃሚም ደግሞ ብሩኬ ልትረዱ አልቻለችም። እንደዚህ ነው በቃ ሁለታችሁም ላይ ያለው የሆነ ነገር በቃ መሀላችሁ ሰላም እንዲሁ የምፈልጉ ከሆነ ነገሩን በሙሉ መርሳት ይሻላል መርሳት ይሻላል አለቀ በቃ ከዚህ በኋላ ነገሩን ሁሉ ከህይወታችሁ አስወጡት በቃ ማመን አለባችሁ እንደምትታረቁ ካላመናችሁ አንድ መሆን እርግጠኛ ነኝ አንድ መሆን እንደምትፈልጉ በቃ ፍቅራችሁ እኮ ያስታውቃል ሀይሚም እኮ በጭራሽ መለየት አትፈልግም ገብቷችኋል የምትናገረው ነገር ከብሩኬ ጋር በጭራሽ ምን እንትን የሚያስብል ነገር አይደል የሚያስብል ነገር አይደለም። ፋሚሊ የምሬ በግልጽ ነው የምናገሩ። ፋሚሊ ምን የሚደበቅ ነገር የለም። ግልጽ ግልጹን ነው የምናወረው እዚህ ጋር በቃ ሀይሚም በጣም ግድ እንግድ እይስተ ትሰራለች። ከዛ በኋላ ግን የምታደርገው ነገር ደግሞ ማጣት እንደማትፈልግ ነው። በብሩኬ ከጎኗ እንዲሆን ነው የምትፈልገው። በዚህን ሰዓት በቃ ምንም ይፈጠር ምንም ልትናገረው ትችላለች፣ ግን ከሱ መራቅ አትፈልግ። ይሄ የሀይሚ እውነታ። ብሩኬን በተመሳሳይ ብሩኬን በተመሳሳይ እየጣረ ነው እየጣረ ነው ነገር ግን ደግሞ ሴት ስትሆኑ አንዳንድ ጊዜ በቃ እንግዲህ መቅበጢ ወይ ሊሉት ይችላሉ። ብዙ ነገር ሊባል ይችላል። ግን ብሩክም ሀይሚን ለመረዳት ሞክርበት። ሁለታችሁም አንደርስታንድ መደራረግ ሲጀምሩ ነው ወደ ሰላም ትመጡት። አለቀ። ካለበለዚያ ግን በጭራሽ ሰላም ልትሆኑ አትችሉ። በጭራሽ በመሀላችሁ ሰላም ሊመጣም አይችልም። ይህን ነገር ሳታምኑ እዚህ ጋር ምናምን ነገር እንትን አትባባሉ። ተር በተረጋጋ መንፈስ በተረጋጋ መንፈስ እንደዚህ ዝግ ባለ አንደበት ነው ማውራት ያለባችሁ። በቃ አንተ ትብስ አንቺ ትብሽ ተባብላችሁ ነገሩን እዚሁ ላይ መዝጋት ይሻላል። በቃ አለቀ። ከዚሁ ላይ መነጋገር ያለባችሁን ነገር ተነጋግራችሁ የመጣው ይምጣ ተነጋግራችሁ አለቀ በቃ። ከዛ በኋላ ኔክስት ቪዲዮ፣ ከዚህ ቀን በኋላ ያንን ነገር ዳግመኛ ላለማንሳት መሞክር ነው እንጂ በየቀኑ የምታነሱት ያንን ነገር እንትን ለማለት እንደገና ሌላ ሌላ ነገር መሀል ውስጥ መክተት ነው በቃ የምሬ ነው። ሌላ ሌላ ነገር ደግሞ እያመጣችሁ ትደራረቡበትና ነገሩ ተቆልሎ ተቆልሎ በቃ ሪዝናችሁ ጫፍ ይደርስና ከዛ በኋላ ከባድ የሆኑ በቃ እናንተ ሁለታችሁ በቃ የሆነ መጣጣም ለይሄ መጣጣም ራሱ አትችሉም። ከቆያችሁ በጣም ብዙ ነገር ወደ መላችሁ እየመጣ ስለሆነ እሚለያያችሁም ሰው እንደዘው እየበዛ ስለሆነ ማለት ይህን ነገር ማወቅ አለባችሁ። ለእናንተ ያላችሁት ራሳችሁ ናችሁ። ሀይሚም ብሩኬም ብሩኬ ለሀይሚ ሀይሚም ለብሩኬን ያላችሁት ፕሊስ፣ ተረጋጉና አስተውሉ። እኛ እዚህ ጋር እንድትነግሩን አንፈልግም፣ በቃ እንድትነግሩን አንፈልግም። በውስጥ ጨርሳችሁ ሁሉንም ነገር ብትመጡ ለእኛ ደስታችን አለቀ። እዚህ ላይ ለእኛ ማስረዳት አያስፈልጋችሁ አያስፈልጋችሁም በቃ ሰላም። ሰላም ውድን የተከበራችሁ ዩቲብ ቻናል ተከታታዮቼ፣ እንደምናላችሁ እንደምንቆያችሁልኝ፣ ሁሉ ሰላም፣ እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው፣ እሱን አብረን እንመለከታለን። ቀጥታ ወደ ቪዲዮ እናልፋለን። ይህን ቪዲዮ እየተመለከታችሁ ላይክ እንዲሁም ሰብስክራይብ ማድረግ እንዳትረሱ። ሀያ ሺህ አስገቡኝ፣ ትንሽ ነው የቀረኝ። ሀይሚና ብሩኬ አይለያዩም፣ ሀይሚና ብሩኬ አንድ ይሆናሉ፣ ፍቅሩ ይሆናሉ ብላችሁም ታስቡ ሰዎች። ላይክ እያደርጋችሁ ኮሜንት ላይ ሀሳብ አሴታችሁ ሳቸው፣ ቀጥታ ወደ ቪዲዮ እናልፋለን። እኔ ሀይሚ ውሳኔውን ወስኛለሁ፣ ምንም ላደርግ አልችልም። እንደዛ ከሆነ እኔም ውሳኔውን ወስኛለሁ። አትሄድም፣ አለቀ በቃ። ሁላችሁ ውስጣቸው ላይ ኩ ፋሚሊ ብሩክም ሀይሚም ላይ ውስጣቸው ማለት ነው አልገባችሁም? በቃ አልገባችሁም? ተቃቅፈው ቢያለቅሱ ደስታቸው ሁለቱ፣ የምሬን ነው። ሀይሚ ብሩክን አቅፋ እንቅ አድርጋ እሪ እያለች ብሶቷን ብትነግረው ነፍሷ ነው። ፋሚሊ ነፍሷኑ ፍላጎቷ ነው። ግን ይህንን ኢጎ የሚሰብርላት ምንም ነገር የለም። ገብቷችኋል? ምንም ነገር የለም። ብሩክን በተመሳሳይ በቃ አለቀ። የሆነ ሰላም መሆን ይፈልጋል ውስጣቸው ሀይሚም የሆነ የቅናት ነው ፋሚሊ የቅናት ነው። በቃ ይህ ያለሸነፍ በአይነት መሆኑ ያስታውቃል፣ ፊቷ ላይ ገብቷቸዋል፣ ያስታውቃል። ብሩክም በቃ የሆነ እኔ ታጋሽ ነኝ አይነት ነገር ነው። እንደዛ መሆን የለበትም በመሃላችሁ። እንደዛ ከሆነ ትልቅ ችግር ነው የሚፈጠረው። አሁንም ቢሆን ሰላም ለመሆን ይከብዳቸዋል። ነገር ግን እኔ እኔ ችግሩ የእኔ ችግር ነው ብላችሁ ማሰብ መቻል አለባችሁ። ብሩክም ሀይሚም በቃ የእኔ ጥፋት ነው ይቅርታ አድርጊልኝ ይቅርታ አድርግልኝ መባባል መልመድ መቻል አለባችሁ። እንዲህ የምሬ ነው። እንደዚህ ካልተባባላችሁ ከባድ ነው፣ ከባድ ነው በቃ ግዴታ። እዚህ ላይ አሁን ነገሩን በሙሉ ማውራት አለባችሁ ማለት አይደለም። በቃ በቃ የእኔ ጥፋት ነው መሸነፍ አለባችሁ፣ እንዲህ መሸነፍ አለባችሁ። በቃ አጥፍቻለሁ፣ ይቅርታ ተዘዝቻለሁ፣ በቃ እንደዚ እንደዚህ ያልኩ ስህተት ነበረ። ይህ እኮ በጣም ይዚ እነሱ አንድ ቢናገሩት አንዳቸው ማለት ነው ተፈቷል ነገሩ ሁሉ እዚህ ድረስ አይደርስም። ተፈቶ ነበር እስካሁን ድረስ። ነገር ግን ይህንን ነገር ያራዝሙታል። ይችንን ቃል ካፋቸው መውጣት በቃ አቅቷቸው ማለት ነው። ፋሚሊ አቅቷቸው ኑ ይህንን ቃል መናገር ቢያቅታቸው እንግዲህ ነገሩን በቃ እንደዚህ ሽሙን ሙን ሽሙን ሙን ሽሙን ሙን እናታርጉት። ማንም ሰው መጡ እናንተን ሕይወት የሚያስተካክልበት ምንም ምክንያት የለም። ሁሉም ሰው በራሱ ሕይወት ነው እየባከነ ያለው። ስለዚህ ለራሳችሁ ያላችሁት ራሳችሁ ናችሁ። ፕሊስ፣ ለራሳችሁ ያላችሁት ራሳችሁ ናችሁ። ቤተሰብ አታስቸግሩ፣ እሙሽን አታስጨንቁ። እዚህ ጋር ጋሽዬን ቤተሰብ ነው የምታስጨንቁት እናንተ። በጣም ብዙ ነገር ነው የሚጠበቅባቸው በቤተሰብ ሳይድ እንኳን አይደለም፣ በኦዲየንስ በቃ። ከኛ የበለጠ ቤተሰቦቻችሁ ለእናንተ በጣም ይጨነቃሉ፣ በጣም ብዙ ነገር ይጠብቃሉ። በጣም ብዙ ተናግረዋል፣ ደግሞ ቤተሰቦቻቸው ተናግረዋል። እናንተ ብዙ እንጠብቃለን፣ ከአንቺ ብዙ እጠብቃለሁ ተብላለች፣ ሀይሚም ብሩኬም በተመሳሳይ ስንት ነገር ሲወራ ኢማጅን አድርጉ ፋሚሊ ኢማጂን ስለ ልጅ ሲወራ የነበረ ሰዓት ጋሽዬ የመጀመሪያ ምሬ፣ ይህ እኮ በጣም ከባድ የሆነ ነገር ለሙሽ ተሰጫታለሽ ሲባል ስንትና ስንት ነገር ደስ ብሎ ምናምን ነገር ስንት ሲወራ የነበረው ነገር ነው። አሁን ከዛ ከዛ ከፍታ ከዛ ስንትና ስንት ነገር ከዛ ደስታ መጡ መሀል ነው እዚህ ላይ የደረሱት ፋሚሊ። በአንድ ጊዜ ወርደው ከዚህ ደረሱ ፋሚሊ። ምን ይባላል አሁን? ምን ይባላል እስኪ ንገሩኝ። እንዲህ አባካችሁ ፋሚሊ ገብታችሁ ንገሯቸው። የሚሰማችኋል ያዩታል። ኮሜንታችሁን በደንብ ነው የሚያዩት፣ በደንብ ነው የሚመለከቱት። ፋሚሊ እርግጠኛ ሆኜ የምነግራችሁ በደንብ ነው የሚያዩኝ። ታዩኝ ያላችሁ ብሩክም ሀይሚም እንደምታዩኝ እርግጠኛ ነኝ፣ እርግጠኛ ነኝ። ምን እሰራልሻለሁ፣ ምን እሰራልሻለሁ ስለተንከባከብሽኝ ስላደረግሽኝ ነገር ሁሉ እንደማይገናኝ እስከዛሬ እስከዛሬ ያስፈልገኝ ነበር። አሙ አጠገበ ነበር። አሁን ደግሞ አጠገበ ልትሆን ይገባል። ምክንያቱም ይህ ልጅ ደስ እንዳለው እየመጣ ነው። የሆነ ነገር ሊያደርገኝ ይችላል። በቃ አሁን ነው የታየሽ። በቃ አሁን እዚህ ላይ ሀይሚ ማለት ያለብሽን አንድ ነገር ልንገርሽ። ልጁ በማንኛውም ሰዓት መጥቶኔ ሊያጠቀኝ ይችላል። ከምትዪው በዚህ ሰዓት ነው ካንተ መለየት አልፈልግ ካላስ፣ በቃ ሁሉም ነገር አለቀ አለቀ ከአንተ መለየት አልፈልግም፣ አንተ ከጎኔ እንድትሆን እፈልጋለሁ ብሩኬ። በቃ እንዲህ ብትው እኮ ልቡ ወከክ ነበር። የሚ እዚህ ድረስ አትደራረሱም ነበር። የምሬ ነው፣ አትደራረሱም ነበረ። በቃ ይህንን ነገር ማለት በቃ ነገሩን እኮ የተወሰነ ዞር አድርጋችሁ ሌላ ሳይድ መስጠት እኮ ነው። ለምን ነገሩን ከሌላ ነገር ጋር ታገናኙታላችሁ ሀይሚን? ብሩኬ የምሬ ነው፣ በቃ እንደዛ ቢሆን እኮ በቃ ተፈቷል። ፋሚል ግን እዚህ ላይ አንድ ነገር ለመናገር አንድ ነገር ግዴታ መንካት አለባቸው አሁን እንደዚህ ስትይ እሱ እሱ አስተሳሰብ ውስጥ ያለ ያ ልጅ ገና ለገና መጥቶ ያጠቀኛል ብለህ እንደዚህ የምትይኝ ነው የሚለው ገብቶሻል አይደለ ነገር ግን የእሱን ስም ሜንሽን ሳታደርጊ የእሱን ስም ሳትጠሪ አንተ ታስፈልገኛለህ በቃ አንተ ታስፈልገኛለህ ለእኔ በዚህ ሰዓት አንተና አንተ ነው የምታስፈልገኝ ሌላ ሰው ማንም አያስፈልገኝ ብት በቃ ነገሩን ረስቶታል ብሩክ ነገሩን ጭራሽ ረስቶታል በቃ ፕሊስ በእናታችሁ ታረቁና አስደስቱ ደስታችሁን ነው ማየት የምንፈልገው። ፍቅሩ ናችሁ ነው ማየት የምንፈልገው የምትሉ ሰዎች ላይክ እያደረጋችሁ ኮሜንት ላይ ነገሯችሁ፣ ሀሳብ አስሴታችሁን። ፋሚሊ የምትሄድ ከሆነ የመጨረሻችን ነው የሚሆነው ድጋሚ አንገናኝም። እሱን አምነህበት መሆን አለበት ታውሩ። እድሜ ልክኝ ከአንቺ ጋር እንደዚህ እየተንጫጨው እየተጫጫ መኖር አልፈልግም፣ እንደማይገናኝ ለዘላለም እንደማይገናኝ ሰው አታውሩ፣ አታውሩ። ነጋ አንድ ላይ ሆናችሁ ነው ህዝቡን ምታንጫጩት ተው። እንዲ እንዴት አስችላችሁ እንደዚህ ምትባባሉ? እኔ እኮ ግራ ነው የሚገባኝ። ፋሚሊ የምሬን ነገ እኮ አንድ ላይ ይመጣሉ። ታያቸዋላችሁ። ምን አለ ትሉኛላችሁ። ምን አለ ትሉኛላችሁ። ፋሚሊ የምሬን ነው። ምን አለ ትሉኛላችሁ። ታያቸዋላችሁ። ነገ ደግሞ ታርቀው ፍቅሩ ነው ሲመጡ፣ ደግሞ አሁን እንደዚህ የተባባሉትን ደግሞ እንረሳዋለን። ገብቶሻል? በቃ እነሱን መሄድ ስለምንፈልግ እንረሳዋለን ይህንን ነገር ችግር የለውም፣ ግን ለእናንተ ጥሩ አይደለም ለእናንተ ጥሩ አይደለም። ለእኛ ችግር የለም፣ ግን ለእናንተ ጥሩ አይደለም። ወጣ ከነጭራሹ አታገኘኝም እሱንም ማለበት ወስኛ አልኩሽ እኮ የሚል እና ቴንክ ዩ በጣም እሺ፣ ስለተንከባከብሽኝ ምንም ስላልሽኝ እግዚአብሔር ያክብርሽሽ። ታው ታው ነገ የምትገናኙ ሰዎች እንዲያተባባሉ ታው። እኔ የብሬ ነው ተው። እሙሽ ብትመጣ ሰምቲንግ የሆነ ሰው ቢመጣ እኮ እነዚህ ልጆች በቃ ነገሩን እኮ የተውታል። በአንዴ ሁሉን ነገር ይረሳ ነበረ። ትዝ ይላችኋል ብዬ ተስፋ አደርጋለሁ። ከዚህ በፊት ስንትና ስንት ነገር ሲፈጠር ትዝ ይላችኋል። ፋሚሊ እሙሽ በመጣሽ ቀን ነገር ሁሉ ሲፈታ፣ ነገሩ ሁሉ ሲፈታ፣ መፈታቱ አይቀርም ግን፣ እንደዚህ አትባባሉ፣ አትባባሉ። ያልፋል፣ ቀን ያልፋል፣ ሁሉም ነገር ያልፋል። የምሬን ነው። ሰማሽኛ ቴንክ ዩ ያስጠላል። ምንም ደስ የሚል ነገር የለውም። ፋሚሊ እንግዲህ ፈጣሪ ብሎ ነገ ከነገ ወዲህ አንድ ላይ እንደምናያቸው እርግጠኛ ነኝ። ይህንን ነገር እንድትጠራጠሩ ልባችሁ እንዲረበሽ አልፈልግም። የጨረቃ ፋሚሊ የምሬንም ነግራችሁ ንገሯቸው ኮሜንት ላይ የገባችሁ ንገሯቸው ለሁለቱ ነው ሜንሽን አድርጌ የምልከው ይመለከቱታል ያዩታል ፋሚሊ ሶ የዛሬ ቪዲዮ ይመስል ነበር በቀጥታ እስካገኛችሁ ድረስ መልካም ልመኝላችኋለሁ የኔ ውድና ቸኮሌት ፋሚሊ ወዳቸዋለሁ ወዳቸዋለሁ ሰብስክራይብ ያደርጋችሁ 20 ሺ አስገቡኝ በቅርቡ 20 ሺ እንገባለን ቲኒጅ ነው የቀረን እኮ ፋሚሊ ለምንድን ነው የማትበረቱት የምሬ ነው እና ሰብስክራይብ አድርጉኝ ወንድማቹ አድርጉኝ ነበር ወዳቸዋለሁ ባይ